ጸሎት የማይጸልይ ክርስቲያን ምን ይሆናል ማለት ነው? ኦክሲጂን አልላክለት ያለ ህዋስ ይመስላል። ምን ይሆናል ማለት ነው? ተቆርጦ ይጣላል። ስለዚህ በየቀኑ የምንጸልየው እውለት ግዴታ ሆኖ ግን አይደለም የምንጸልየው ከእግዚአብሔር ጋር መነጋገር፣ ይሄ እንትን አይደለም። እስኪ አንድ ጥያቄ እየጠየቃችሁ አንድ በጣም በዓለም የምታከብሩት ሰው በዓለም የምታከብሩት ሰው ላነጋግር እፈልጋለሁ ብላችሁት ነገ ሶስት ሰዓት አገኛለሁ ብላችሁ ደስ አይነች አይነችው ስም ከምጠራ ብዬ ነው። የተከበረ የተከበረ ሰው እጠራ ነበር ያደገ እገ ለምሳሌ ማለት አሁን እሱ ሰውዬ የሆነ ሰው የምታከብሩት እሱ ሰውዬ አገኛለሁ ብሎ ቢደውላችሁ ደስ አይነችው። እንደዚያ ከሆነ ምክንያቱም አይ ዝማራችሁ እ ዘፋኝ ስታገኙ አብራችሁ ፎቶን እነሳ ትሉ የለም ሁ የታመናል ነው ኤርፖርት ላያጊ አያመስ ተረገነት እግዚአብሔርን ያህል ንጉስ ሊያነጋግረን ቀጠሮ ይዞልን፣ ፀሎት ማለት ስ ጸሎት ቤት ተናድ ምስለ እግዚአብሔር ህዋስ ጤነኛ ሆኖ የሚኖረው ኦክሲጅን ሲያገኝ ስንጸልይ ከክርስቶስ ጋር እንኖራለን። ጸልየን እንብላ፣ ጸልየን እንተኛ፣ ጸልየን እንቀመጥ፣ ጸልየን እንቁም፣ ጸልየን እንውጣ፣ ጸልየን እንግባ ጸልየን እንገናኝ፣ ጸልየን እንጀምር፣ ጸልየን እንጨርስ። ያን ጊዜ ከእግዚአብሔር ጋር እንኖራለን። በሄድንበት ቦታ ሁሉ የእግዚአብሔር እጅ ከእኛ ጋር ነው። እሱ የመጨረሻው በጣም ረጅም ትምህርት ነው። እችን አንዷን ምክንያቱም ቃል በገባሁት መሰረት ቃል መፈጸም ስላለብኝ የመጨረሻው ምንድን ነው? ህፃን ልጅ

ሕፃን ልጅ በማፈለጊ ሕፃናት አስተዳሎ ከስባደ ከሕፃናት አንደበት ምን አዘጋጀ ይላል? ምስጋና አዘጋጀ ይላል። መዝሙር ስምንት ላይ ከሕፃናት አንደበት ምስጋና አዘጋጀ። ይህን ሊቃውንት ብዙ ትርጉም ሰጥተውታል። አንደኛው ለሆሳይና ተተርጉሟል። የሆሳይና ስለምትማሩት የዚያ ለዚያ ተዋለ ከነሴ ጋር የሚገናኘው ነገር ብቻ ላምጣላችሁ። ሕጻናት የተባሉ መላው ክርስቲያኖች ናቸው። የአምሪቃዎች እነ ማን ናቸው? አጠቃላይ ከቅዱስ ፓትሪያርኩ ጀምሮ የቤተ ክርስቲያን አባቶች ሁሉ ለእግዚአብሔር ምኖቹ ናቸው፣ ሕጻናት ናቸው። ምን ማለት ይመስላችኋል? የሕጻን ልጅ ሕጻን ልጅ የሚለው አፉን ያልፈታው የልሹ ልጅ ማለት የሱ ልጅ ህይወት ከአባትና ከእናቱ ጋር በመኖር ላይ የተመሰረተ ነው። እብብላችሁ ሰመቱ ምግቡን የሚያስቡለት ለማን ናቸው? እናት አባቱ። ሰውነቱን መታጠብ እንዳለበት የሚያስቡለት ለማን ናቸው? እናት አባቱ። ልብሱን የሚያስቡለት ለማን ናቸው? የከፋበትን ራሱ የሚሸክፉለት ለማን ናቸው? እናት አባቱ ናቸው እንጂ ልጁማ አንዳንድ ልጅ አይታቸው እንግዳ በተሰበሰበበት ድንገት እርቃኑን ከመኝታው ተነስቶ መጥቶ ሚናን ከእንግዳው ማለት ነው እንደ እናት እንደሳ ልጅ ነበ ሚናን ነ ከዚ እናቱ እኮና ወይ ተነሳ ልጅ ናማ ብለው ወደ ማጀት ይወስዱታል። የከፋበትን የሚሸፍኑለት እናት አባቱ። መታመሙን የሚረዱለት እነማናቸው? እናት አባቱ። እግዚአብሔር እንደዚህ የሚያስብልን ነው። ይህንን ነው መግለጽ የፈለገ። ህፃን የተባለ አጠቃላይ ክርስቲያን ነው። ስለዚህ እግዚአብሔር አሁን እኛ የሚመስለን እግዚአብሔር የጽድቅ ጽድቁን እያሰበ የሥጋ ሥጋውን እኛ የምናስብ ይመስላል። እንዴት እንደሚጨነቅ እንምነጋያችሁ እንደሚያስብልን ማለት ነው ማለት ከእናታችን ማዕፀን ጀምሮ እንዴት አድርጎ እንደሚንከባከበን ብታውቁ እንከሰሜ ያንተ አምላኪ፣ ያ እያንዳንዱን አካላችን ሲሰራው እንዴት አድርጎ ተጠንቅቆ እንደሰራ ብታዩት፣ አንዱን ኳን ብንግራችሁ የቅንድብ ፀጉር ለምን እንደማያወድቅ ታውቃላችሁ። እስኪ የሚያውቅ እሺ፣ የማያውቅ እንዴስ? እኔ አላውቅም። እሺ፣ ለማንኛውም የቅንድም ጸጉር የማያርገው እንግዲህ ክርስቶስ አፈር፣ ማንም ሰው አያውቅም ብለው የማያርገው ቢያድግ ዓይኑን ጠቁሎ እንዳያጠፋ። አይገርማችሁም? ጥሩ ነው። የራስ ጸጉሩ ደም ምን የሚመገበው? ይህኛው ደም ምን የሚመገበው? ጸጉር የሚያሳድገው አንደኛው ደም ነው። ሌላኛውን አላውቅም። ከዚህ የሚመገበው ነው። ሌላውን ራሳችሁ ታውቃለች። ታዲያ ይህን እየተመገበ ደግም ማያድገው ዓይን እንዳይጠፋ እዚህ ላይ የተቀመጠው ለምድ ነው። ግንባር ላይ ቅንድብ የት ቅንድብ ጸጉር ነው የሚያስፈልግ ይመስላችኋል? ግንባራችሁ ላይ የሚወጣው ላይ ጫዋለሁ አይደለ? ያ የወረዳ ዓይንን እንዳይጎዳ አጥን ነው እንዴት አድርጎ እንደፈጠረን እግዚአብሔር ና ወይ እደ ሃጭእደሆ ኑሮ አበጥረው አላውቅም፣ ችግሩ አላውቅም። እግዚአብሔር እንዴት አድርጎ አሳምሮ የሁላች በጥበብ ዊተ ገብራኒ ከብዙ ሎ በጥበብ ገበርገን ስራ ድንቅና ሁሉንም በጥበብ አደረካለ። አስቦን የፈጠረን ፈጣሪያችን አስቦን የፈጠረን ትልቁን ክብር ሰጥቶን የፈጠረን ትልቅ ውለታ ውሎልና ሙት ወልን እንደሚወደን ነግሮና ሥጋችን ለብሶ ለኛ በመሞት ገልጾልና ድካማችንን ይረዳል። ጎረቤት ተሰብስቦ ሲንጫጫ ማንም ጩኸቱን ሳይሰማው የወለደችው እናት ለቅሶ የልጇን ለቅሶ ትለያለች። ላሞች በተሰበሰቡበት የጥጃዋን ጩኸት ለይታ ታውቃለች። አንዲት ይችላል። እግዚአብሔር ምን እንደፈለግ ያውቃል። ይረዳናል። ቅዳሴ ላይ እስመ አንተ ታአምር ድካሞ ለሰብ የሰውን ድካም ታውቃለህ የምንለው ለዚህ ነው። ይረዳናል እግዚአብሔር። የእግዚአብሔር ተሰዎች ታዲያ የሄድች ምንድን ነው? ህይወቱ እንዲቀጥል ከእናት አባቱ ጋር መኖር አለበት። አንድ ቀን ጥለውት ቢያድሩ የስድስት ወርጣን እንዳልሆነ ሆነ ይገኛል። ከእግዚአብሔር ከተለየን እንዳልሆነ እንሆናለን። የህፃን ልጅ ማሸነፊያው ምንድን ነው ለቅሶ ለቅሶ የማይደፈረውን ጀግና ከወለደ ግን ልጁ ያልሸረሸ ሰዎች ጤና ይስጥልኝ ብለው የሚሰልግለትን ሰውዬ ልጁ ግን ያስሰግደዋል አልቅሶ ህፃን ልጅ ማለት ነው ከወለደ ምን ጌታ ቢሆን ምን ንጉስ ቢሆን ለልጁ የማይጎለበስ ማለት ነው ለልጁ አንገቱን የማይደፋ ማለት ነው ልጅ ነዋ እኛም የእግዚአብሔርን ልብ የምመልሰው ምንድን ነው? አልቅዘን ጸልየ አራይ ራይ ክኒ እህት የመርዓት ባቲ ንብረተ ክሳዴ እህት ሙሽራዬ ሆይ አንቺ እስራኤል ሆይ፣ ለአዲስ ኪዳን ቤተ ክርስቲያን ሆይ ባቲ ንብረተ ክሳዴ አንገቱን ዘንበል ዘወር እንደማያደረግ ሰው እኔን ወገበ ልቡናሽን ክሳደ ሃይማኖችን እጠፍሳታለሁ

እንደማይሰጥ ይዘገያል፣ እንደማይሰማ ዝም ይላል። የሚሰጥበትን ቀን ያውቃልና የእግዚአብሔር ሰዎች ይ ሌላኛው ግን ቅዱስ እንጦንስ አባ ከእግዚአብሔር ጋር እንዴት ትኖራለህ ቢሉ ሕፃን ልጅ ከእናቱ እቅፍ በሚኖርበት መንገድ እኖራለሁ። ምን ማለት ነው አባ ተርጉምልን አሉት። ሕፃን ልጅ ሁል ጊዜ ከእናቱ እቅፍ መውጣት አይወደፍ አይፈልግም ስራ ለመስራት ፈልጋ ድንገት መሬት ላይ ቁጭ ስታደርጉ ምን የሚያደርግ ይመስላችኋል? ምን ያ ነገር ይጮኻል። ጉዳዩ ምንድ ነው? መልሰሽ ወደ ምልሽ መልሽ ብሎ ነው። እናቱ እንድታቅፎ ፈልጎ ድንገት ካስቀመጠችው፣ ዋይ እሱ ወጡ ከስር እንጀራ ቢከግር ዋናው ነው፣ ብቻ እናት ያትተይ ነው። ቅዱስን ምን ማለት መሰላቸው? እንዴት እውነት ትኖራለ ሲሉት ህፃን ልጅ ከእናቱ ጋር በሚኖርበት መንገድ ማለቱ መጀመሪያ ከእግዚአብሔር መውጣት አልፈልግም። እስከ እግዚአብሔር መውጣት አልፈልግም። ድንገት ካወረድኩ ደግሞ ቶሎ ብዬ ወደሱ መለሳለሁ። ድንገት ካወረድኩ ቶሎ ብዬ ወደ ማን መለሳለሁ? ያላቁኝትና ከጎረቤት ልጅ ጋር ይጣላል፣ እስኪገጠም ናገጠም ወንድ ላለው ምናምን ይላል። ሲመጣበት ሁሉ ሁሉ ሁሉ አባቱ ሰው። አንዳንድ ጊዜ ሰይጣን ወደማይጠቅመን ነገር ወጣ ያረገናል። አንዳንድ ጊዜ ከተቀመጠበት ሰገነት ያወርደናል። ሁላችንም ማሽ ላይ ይቆረጥመናል። ምን እናደርግ። ባንወርድ ጥሩ ነው። ከእግዚአብሔር ወርደን ከተገኘ ፈጥነን የምንመለስ እጆቹ ለምሕረት የተዘረጉ ናቸው። ማንንም አቅፈው ይቀበላል።